ሰላም፣ ጤና ይስጥልኝ የላይ ፕሮፐርቲ ዩቱብ ተከታታዮች። ዛሬ ደግሞ እጅግ በጣም ዘመናዊ ሆኖ የተሰሩት ሁለት ለሽያጭ የቀረቡት ቤቶችን ይዘን መጥተናል። ውድ ተመልካቾቻችን እነዚህ ቤቶች የመጀመሪያ ቤት 175 ካሬ ላይ የተሰራ ጂ ፕላስ ሪ እጅግ ዘመናዊ ሆኖ የተሰራ ቤት ነው። ሁለተኛ ቤት ደግሞ 250 ካሬ ላይ የተሰራ ጂፕላስቶ እጅግ ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን የመጀመሪያውን ቤት ስንጎብኝ እንግዲህ ጂፕላስ ፕላስ ስሪ አፍተር ትራስ የሆነው 175 ካሬ ላይ የተሰራ ሰሚት ፍርድ ቤት ፊትለፊት ዋሽንግተን ተብሎ በሚጠራበት ሰፈር አካባቢ ይገኛል። እንግዲህ ውድ ተመልካቾቻችን ይሄ ቤት ከዋና አስፋልት 200 ሜትር ገባ ብሎ ይገኛል። እንግዲህ ሰፈሩ ኮምፓውንድ ነው፣ ኮብል የተነጠፈ ነው እና እጅግ በጣም ለመኖራ ቆንጆ ከሆኑ ሰፈር መካከል ይሄኛው ሰፈር እጅግ በጣም ተመራጭ ነው። ውድ ተመልካቾቻችን ግቢው አራት መኪና ማቆም የሚችል ፓርኪንግ አለው። የመኪና ቻርጀር የተመቻቸለት ሲሆን በአንድ ሁለት መኪና ቻርጀር ማረግ ትችላላችሁ። ውድ ተመልካቾቻችን ይሄ ቤት በአጠቃላይ ስምንት መኝታ ቤቶች አሉት። ስምንቱ መኝታ ቤቶች ላይ ቁምሳጥንና ሻውርሽንት ቤት የውሃ ማሞቃ ቦይለር አለው። እጅግ በጣም ምቹ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ውድ የላይ ፕሮፐርቲ ቤተሰቦች የዚህ ቤት አስተራር የተጠቀሙበት ማቴሪያል እጅግ በጣም ልዩ ያሰኘዋል። ምክንያቱም ከሰራሚክ ጀምሮ እስከ አልሙኒየም የእንጨት ስራዎች፣ እንደውም የቀለም ምርጫ፣ የአምቦሎች አገጣጠም እጅግ በጣም ልዩ ሆኖ የተሰራ ቤት ያሰኘዋል። ምክንያቱም የተጠቀሙበት የሰራሚክ የውጭ ሴራሚክ ነው እየተጠቀሙበት እንደዚሁም አልሙኒየም እና የኮሪደር አስተራር በእንጨት የተሰራ ነው። ኮሪደሩ እጅግ በጣም የተራሶ አቀማመጥ፣ የቀለም ምርጫ እና የበሮች አገጣጠም እጅግ በጣም ልዩ እና ዘመናዊ ያሰኛል። ውድ ተመልካቾቻችን ከእያንዳንዱ መኝታ ቤት ላይ በረንዳ አላቸው። ነፋሻ አየር የምንቀበልበት በረንዳ አለው። ይሄኛው አሁን የሚታዩት ዋና ሳሎን ነው። ዋና ሳሎኑ እንግዲህ ይሄን ይመስላል። እንግዲህ ይሄኛው ክችን የተሰራበት ማቴሪያል ልዩ ነው። በዱባይ ማይካ የተሰራ ነው። ውድ ተመልካቾቻችን እንግዲህ እንደፈለገ መታጠብ ይችላል። ምንም ችግር የለበትም። እንደፈለገ መታጠብ ይችላል። እንደፈለጋችሁ ማጽዳት የሚችሉበት መሆኑ ነው። እንግዲህ እጅግ በጣም ጥቅቅ ብለው እየተሰራ በጣም ቆንጆ የሆነ ማይካ የተገጠመለት ኦፕን ክችን ነው። ውድ የላይ ፕሮፐርቲ ቤተሰቦች ቤት ሲሰራ እንደዚህ ነው። እንግዲህ ውድ ተመልካቾቻችን እጅግ በጣም ቆንጆ እና ዘመናዊ ሆኖ እየተሰራ በጣም በጥሩ ሁኔታ ፊኒሽንጉ የተጠናቀቀለት በጣም የሚያምር ውብ ሆነ ቤት ነው። ውድ ተመልካቾቻችን እንደሚታዩት በረንዳም ይሄን ይመስላል። የኮሪደሩ ስፋት ራሱ እጅግ በጣም ቆንጆ ሆኖ እየተሰራ ነው። ይሄኛው የማስ የሳሎኑ ሻወር ሽንት ቤት ነው። እንግዲህ እዚህ ጋር አንድ ክፍል ደግሞ አንድ ክፍል አለ

ጃኩሲ አለው። መኝታ ቤት ላይ ነው እጅ መታጠባ በጣም ቆንጆ እና ዘመናዊ ሆኖ የተገጠመ በረንዳ አለው። ጃኩሲ አለው። ሻወር፣ ሽንት ቤት እና መኝታ ቤት ማስተር ከያንዳንዱ ማለት ነው። ሻወር ሽንት ቤት ውስጥ ውሃማም ቡቡል ወለድ አለው። በጣም የሚያምርና በጣም የሆነ የተሰራ የባዝሩ ነው። እንግዲህ ይሄኛው ደግሞ ሌላው አንደኛው ክፍል ነው። ከያንዳንዱ መኝታ ቤት ውስጥ ሻወር ሽንት ቤት ያለው ቆንጆና ዘመናዊ ታስቡበት የተሰራ ቤት ነው። ቁም ሳጥን አለው እንደሚታዩት የሚያምር ቁም ሳጥን። መታጠቢያው በጣም ቆንጆና በአማረ ሁኔታ ተገጥመዋል። እጅግ በጣም ቆንጆ የሆነ የሚገርም ውድ ተመልካቾች መታጠቢያ ቤት አለው። እንግዲህ ላይ ፕሮፐርቲ በየቀኑ ማታ ሶስት ሰዓት ቆንጆ ዘመናዊ የሆኑ ነገሮች ይዞላችሁ ይመጣል። እናንተ እያንዳንዱ በዚህ አጋጣሚ ላይ ፕሮፐርቲ ምልክተሩ ላይ ፕሮፐርቲ በዚህ ይጋብዛችኋል። እያንዳንዱ ሻወር ተመልካቾቻችን የውሃ ማሞቂያ ቦይለር በኋላ ተመልሰን እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት የልጆች መኝታ ነው ይሄኛው። ይሄም የራሱን የቻለ ቁምሳጥን አለው በጣም በቆንጆ የተገጠመለት መስታወት አለው። እንደዚሁም ራሱን የቻለ ባዝሩም አለው። የው ጃኩሲ አለው። በጣም ቆንጆ ሆኖ የተሰራ ጃኩሲ አለው። ልብስ መስቀያ ምናምን ሁሉ የተመቻቸለት ራቶ ሻወር፣ ሽንት ቤት ዘመናዊ የሆነች ደግሞ የውሃ ማሞቃ ቦይለር አላት። በጣም ቆንጆ ሆኖ የተሰራ ነው። ኮሪደሩም በጣም ሰፋ ብሎ የተሰራ ማንኛው ምቃለ ማስገባት ምንም የማስቸግር እና ቆንጆ ሆኖ የተሰራ ነው። እንግዲህ ቤት መስራት ብቻ በቂ አይደለም፣ ውድ ተመልካቾቻችን። ዋናና ቁም ነገሩ የዲዛይን አስተራር ነው፣ አጠቃቀም ነው። ይህን እንደዚህ በ175 ካሬ ላይ እንደዚህ ሰፋ ሰፋ ክፍል ያላቸው ኮሪደሩን በጣም ሰፊ የሆነው ቤት መስራት ይቻላል ማለት ነው። እንደሚታዩት አሁን ወደ መጨረሻ አካባቢ ይንገኛለን። የመጨረሻው የሆነውና ሶስተኛ ፎቅ ላይ ይንገኛለን። ውድ ተመልካቾቻችን ይሄኛው አንድ ክፍል ነው። አንድ መኝታ ቤት የራሱን የቻለ ቁም ሳጥን አለው። በጣም ቆንጆ የሆነው ቤት ነው። በጣም ሰፊ ነው እንደሚታዩት። አዎ ይሄ ደግሞ የነዚህ ሻወር ሽንት ቤት ነው። የሁለቱ ቤት ሻወር ሽንት ቤት ጃኩሲ አለው። ሁሉም ነገር የተመቻቸለት፣ ሁሉም ነገር የተሟላ ጣም ሰፋ ብሎ የተሰራ ኮሪደር ያለው ይሄኛው ቤት ደግሞ የስፖርት ቤት የስፖርት ቤት ነው። በጣም ሰፋ ብሎ ለጂም የተሰራ ቤት ቆንጆ የሆነው። የተሰራ ቤት ነው። ወዲህ ተመልካቾቻችን። አዎ ይሄም ደግሞ በጣም ሰፋ ብሎ የተሰራ አንድ ክፍል ነው። አንድ መኝታ ቤት ሰፋ ያለ ቁምሳጥን አለው። እጅግ በጣም ቆንጆ ሆኖ የተሰራ ቁም ሳጥን አለው ማለት ነው። እንደሚታዩት እንዲህ ውብ ሆኖ የተሰራ ቆንጆ ሀምቦል የተገጠመለት ዘመናዊ የሆነ ቤት አሁን ወደ ትራስ ትራስ ይሄኛው ደግሞ ትራስ ነው። ቡና ለመጠጣት እዚህ ላይ ቁጭ ብሌ አየር ለመቀበል እንደዚህም መጠነኛ የሆነ የቤተሰብ ድግስ ካለ እዚህ ላይ ፈታ ለማለት ይጠቅማል ወይም ደግሞ ያገለግላል። እንደሚታዩት ሰፈሩ ይሄን ይመስላል ውድ ተመልካቾቻችን፣ ሰሚት ዋሽንግተን አካባቢ በሁለተኛ ደረጃ ደግሞ ኢዝንላችሁ የመጣኑ ሁለት መቶ አምሳ ካሬ ላይ የተሰራ ጂ ፕላስቶ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ነው። ውድ ተመልካቾቻችን፣ እንግዲህ ይሄኛው ቤት ደግሞ ሰሚት ፍርድ ቤት ጀርባ ስንሻይን አፓርትመንት አካባቢ ይገኛል። 250 ካሬ ላይ የተሰራ ጂ ፕላስ ቱ ቆንጆ ቤት ነው። ከፓርኪንግ ብንጀምር ሶስት መኪና ማቆም የሚችል ፓርኪንግ አለው። ግቡ በግሪን የተሸፈነ ነው። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ፊኒሽንግ ላይ ይገኛል። ውድ ተመልካቾቻችን እንደሚታዩት በጣም ቆንጆ ሆኖ የተሰሩት ቁምሳጥኖች እየተገጠሙ ይገኛሉ። ወለሉን እንደምትመለከቱት በጣም ሰፋ ብሎ የተሰራ ሳሎን አለው። ከታች የሰራተኛ መኝታ፣ ክሎዝድ ኪችን፣ እንደዚሁም አንድ የእንግዳ ማረፋ መኝታ አለ። በጣም ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ይሄኛው ቤት ደግሞ በአጠቃላይ ዘጠኝ መኝታ ቤቶች አሉት። ዘጠኙ መኝታ ቤቶች ላይ ሻወር ሽንት ቤትና ቁም ሳጥን አለው። በየኮሪደሩ ሀበባ አለው ሀበባ ተቀምጠዋል። በጣም ቆንጆ ሆኖ የተሰራ ቤት ነው። እንደሚታዩት ያው በየኮሪደሩ ሀበባ ተቀምጠዋል። በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ይሄኛው ዋና መኝታ ቤት ነው። ማስተር ቤድሩ ማለት ነው። እንግዲህ ገና ሳይጠናቀቅ እንዳለ ሀምቦሎች ተገጥሞለታል። የላይ ትንግ ሲስተም በጣም በጥሩ ሁኔታ ተማልተዋል። እጅግ በጣም ቆንጆ ሆኖ የተሰራ ነው። እንዳለ መጋረጃዎች ገብቷል። ከውጭ ሲታይ የሁ በጣም ተሰርቶ የቆየ ቤት ነው ይመስለ መጋረጃ ስላለው ማለት ነው። ይሄኛው የዋና ማስተር ቤድሩሙ ሻወር፣ ሽንት ቤት ወይ ደግሞ ባዝሩም ነው፣ መታጠባ ቤት ማለት ነው። በጣም ቆንጆ ሆኖ የተሰራ ቤት። ውድ ተመልካቾቻችን፣ ይሄ ማለበሻ ክፍል ነው። በጣም ቆንጆ ሆኖ ከተሰሩት ቤቶች መካከል ይሄኛውም ደግሞ አንደኛ ነኝ እያለ ነው። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች ይሄንና እነዚህን የመሳሰሉት ቤቶችን በየቀኑ ማታ ሶስት ሰዓት ላይ ይዘን ስለምንቀርብ፣ እናንተም እንግዲህ ቻናላችን ሰብስክራይብ አድርጋችሁ እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውዲ ተመልካቾቻችን የተረሳው ነገር አለ። የዚህ ቤት ዋጋ ደግሞ በጣም በቅናሽ ዋጋ የሚሸጥ መሆኑን በዚሁ ለረጋግጥላችሁ ይወዳለው። በጣም በቅናሽ ዋጋ ከሚሸጡት ቤቶች መካከል ይሄኛው ቤት ደግሞ አንዱ ነው። ዋጋ 58 ሚሊዮን ብር ጥሪ ተብሎለታል። ውድ ተመልካቾቻችን 58 ሚሊዮን ብር ጥሪ ጥሪ ነው። እንግዲህ እውነተኛና ትክክለኛ ገዢ ከመጣ ይሄን ቤት ተደራድሮ መሸጥ ይፈልጋሉ። ውድ ተመልካቾቻችን ቤት በሰሚት ቤት በዋሽንግተን አካባቢ ቤት በሰሚት ፊጀል ቤት ብቻ ይገኛል። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰሩት እነ ላይ ፕሮፐርቲ የሚያስተዋውቁበት በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ ይሄኛው ቤትም ደግሞ ሁለተኛ ላይ በጣም የሚገርምና ቆንጆ ሆኖ እየተሰራ ትራስ አለው። የእንግዳ ማረፋ መኝታ ቤት ቆንጆ መኝታ አለው። ይሄኛ ደግሞ ልዩ የሚያደርገው ትራስ ላይ በጣም ቆንጩ አበባዎች ተቀምጠዋል። ነፋሻማ አገር አየር የምናገኝበት በረንዳዎች አሉ። ይሄ ትራስ ነው። መጠነኛ ድግስ ለመደገስ እንደዚሁም ቁጭ ብሎ ቡና ለመጠጣት እና ንጹሕ አየር ለመቀበል የሚሆን ትራስ አለው ማለት ነው።